ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ሙሽራዎቹ አብርሽና ሩታ ድጋሜ ዛሬም ተከስተዋል። እንደምታዩት በጣም ነው ያማረባችሁ። ሩታ ገና ከዛሬው ቤቢ ሻወር እያከበረች ነው የምትመስለው። እንደምታዩት ያረፉበት ቦታ ድኮሩ እንደገና ደግሞ የሩታ ሀረካት በቃ አላደለ። ልክ የቤቢ ሻወር አይነት ነገር ነው ፕሮግራሙ እና በጣም ደስ የሚል ነገር ነው። በነገራችን ላይ ቤቢ ሻወር የኛ ባህል አይደለም፣ የውጮች ባህል ነው። እሱም የሚያደርጉት ልክ ሊወልዱ ሲሉ ዘጠነኛው ወር ሲገባ ነው ግን ካላችሁ ብሩ ካላችሁ ከመጀመሪያው ሳምንት ጀምራችሁ እስከ መጨረሻ ብታከብሩም ችግር የለው። ምክንያቱም እኔ ይሄ በአመት አንዴ ይሄ ሴቶች በዓል ይሄ እናቶች በዓል ምናም የሚባለው ነገር አይመቸኝም። ምክንያቱም ሴት ልጅ መንከባከብ ካለባችሁ አመት ጠብቃቸው፣ አይደለም እናትን መታዘዝ ማክበር፣ እናትን ሰፕራይዝ ማድረግ ከማራችሁ የዛሬ አመት ጠብቃቸው፣ አይደለም በቃ ባላችሁ ነገር ሁሌም ሰው ማስደሰት አለባችሁ ማለት ነው። ስለዚህ እዚህ ጋ አብርሽና ሩታ እንደምታዋቸው በጣም አምሮባቸው የምታዋቸው ለየት ያለ ፕሮግራም አዘጋጅተው ነው ማለት ነው። ስለዚህ የግድ ሩታን ለማስደሰት የዛሬ ዘጠኝ ወር መጠበቅ የለበትም። ለዛም ነው እንደዚህ ደስ የሚል ቦታ ወስዶ ሲያዝናናት የነበረው ማለት ነው። እና እሩታ ደግሞ ገና ከሆኑ በጣም እያማረባት ነው። አሳምሯታል። እርግዝና ጭራሽ እያሳመራት ነው። ምን ትላላቸው? እና በጣም እያማረባቸው ነው። ምን ትላላቸው? እስኪ መረቅ መረቅ አድርጓቸው ማለት ነው። ከሰው ዓይን ያውጣችሁ፣ በተለይ ከሀበሻ ዓይን ይሰውራችሁ ብላችሁ መርቋቸው። ኮሜንቶች እንዳትናደዱ ደግሞ። ታውቃላችሁ ያው እኛ ትንሽ ችግር አለብን አንዳንዴ ለዛ ነው ያልኳቸው ው ሰሞኑ የተፈጠረውን ነገር ታውቃላቸው። እና በጣም ሰው አይን ስትገቡ የሆነ ደስ የማይል ነገሮች ይመጣሉ ና ለዛ ነው እንዳትቀየሙ ሰምታቸዋል። ለማንኛውም እሩታ እንደምታዩት ነጭ ለብሳ፣ አብርሽም እንደዛው ማች ለብሶ። በተለይ ቦታውን በጣም ነው የወደድኩት። በጣም ማለት ነው፣ በቃ አረንጓዴ ነው፣ ሌላ ምንም ነገር አይታያቸውም ከአረንጓዴ ውጭ የሆነ መንፈስን ያድሳል። የምር ደስ አይልም? እንደዛ አይነት ቦታ ጫጫታ የሌለበት የሆነ የሆነ ነገር የሌለበት ጻጥረጭ ያለ ሰፈር በጣም ነው ደስ የሚለው ማለት ነው። እና አረንጓዴ ነው በቃ ከላይም ከታችም፣ በቃ እንዳለ መሬቱም አረንጓዴ በቃ ሁሉም አረንጓዴ አካባቢ በሙሉ አረንጓዴ ነው እና የሆነ ደስ የሚል ነገር አለው አብርሽ ገና ከሆኑ እንኳን ይቺ ምክንያት አግኝቶ እኮስ፣ ድሮም በጣም ነው ሰው የሚንከባከበው በተለይ ሩታን በፊት ራሱ ጉራኑ ላይ አጥባት ነበረ። ዝቅ ብሎ ማለት ነው። ሴት ልጅ ምን አይነት እንክብካቤ እንደሚያስፈልጋት ጠንቅቆ የሚያቅ ልጅ ነው። እና አሁን ደግሞ ጭራሽ የልጁ እናት ስትሆን ነብሰ ጡር ስትሆን እንዴት ብሎ ሊንከባከባት እንደሚችል አስቡስ ማለት ነው። ስለዚህ ወንድችዬ ካብርሽ ተማሩ፣ ካብርሽ ተማሩ፣ በቃ ተማሩ። ምክንያቱም ሴት ልጅ እርግዝና ላይ ስትሆን ሆርሞኗ ይቀያየራል፣ ትነጫነጫለች፣ ምግብ አይስማማትም። ብዙ ብዙ ነገር እስከዛሬ የማታውቁት ጸባዎቿን በሱ ላይ በቃ ልታዩ ትችላላቸው እና እንደውም የሆነች ጊዜ በሚዲያ ምን ሰማ መሰላችሁ? የባሏ ሽቶ በጣም የምትወደው በፊት ሳታረግዝ በፊት በጣም የምትወደው ሽቶ በቃ ገማሀኝ ሸተትክኝ ይህን ሽቶ ለምኖር እዛ አውጣና ጣለው እስከምትል ድረስ ማለት ነው እና ሁሉ ነገራቸው ቅይር ስለሚል በባህሪያቸው ይነጫነጫሉ። ስለዛ እናንተ ደግሞ ይህን ሁሉ ችላችሁ መንከባከብ አለባችሁኝ እንጂ አንቺ ምን ሆነሽ ነው? ጸባይሽ ተቀየረ፣ ድሮ ሳቅሽ እንደዚህ ነበርሽ ወይ ምናምን የምትሉ ወንዶች አላችሁ። በጣም የምትገርሙ ማለት ነው። የምር አስባችሁታል? እሷ እርግዝና ሊሆን ስትነጫነጭ እናንተ ደግሞ ምንድን ነው እንደዚህ የሚያደርግሽ? ድሮ ሳቅሽ እኮ እንደዚህ አልነበርሽም፣ ጸባይሽ ተቀየርሽ ምናምን የሚል ወንድ እኮ አለ ነው ምላችሁ። አትገረሙም? ለማንኛውም እንደዚህ ግን ማዝናናት፣ ደስ ደስ የሚል ቦታ መውሰድ፣ ጥሩ ጊዜ ማሳለፍ ተገቢ ነው እያልኳችሁ ነው። ሰምታችኋል አይደለ? ለማንኛውም አብርሽ እና ሩታ በጣም ነው ያማረባቸው። በምታዩት መልኩ ነው እንግዲህ በጣም ደስ የሚል ቪዲዮ የሰሩት። በኋላ ላይ በቪዲዮ ይዤላችሁ እመጣለሁ፣ ማታ ላይ ማለት ነው። ለምን ይህን ፕሮግራም እንዳዘጋጁት የት እንደሆነ የተዘጋጁት ምናምን ነገር ቆይቼ መረጃውን የምሰጣችሁ ይሆናል ማለት ነው። ነገር ግን ያው ቦታውን እንዳያችሁት ነው በጣም ነው የሚያምረው ማለት ነው። እና ስም አወጡለት እስኪ፣ ወንድ ሴት፣ መጀመሪያ ግን ማ ቢባል ጥሩ ነው? ልጃቸው ሴት ከሆነች ማን መባል አለባት? ወንድ ከሆነ ደግሞ ማን መባል አለበት? እስኪ ስም አወጡ ኮሜንት ላይ የምር የአብርሽ እና የሩታ ወዳጆች የሆናችሁ ማለት ነው። ወንድ ከወለዱ ይሄ መባል አለበት፣ ሴት ከተወለደች ደግሞ ይሄ መባል አለባት ብላችሁ እስኪ ስም አውጡ ኮሜንት ላይ። እኔ ኮሜንታችሁን ካየሁ በኋላ ለእና አብርሽ አደርስላቸዋለሁ አልላቸው። ለማንኛውም ግን ማወቅ ስለሚፈልግ ነው። አንዳንድ ሰው በቃ ብራንድ የሆነ ስም በቃ ከዚህ በፊት ማንም ያልተጠራበት አንድ በሉ። ሁለተኛ ደግሞ የእነሱን ላይፍ የሚገልጽ በነገራችን ላይ አሁን አንዳንድ እናቶቻችን ምናምን አባቶቻችን ስም ሲያወጡ ዝም ብለው አይደለም፣ ማማረ ምናምን ብለው አይደለም ስም የሚያወጡት። ከወቅቱ ጋር ከሁኔታው ጋር የሆነ ነገር አያይዘው ነው እና ስም የሚያወጡት። ስለዚህ እነዚህ ልጆች ደግሞ ችግር፣ መከራ ብዙ ብዙ ነገር ላይፋቸው ውስጥ ገጥሟቸው ብዙ ነገር አልፈዋል እና የእነሱን ፍቅር የሚገልጽ በቃ ገራሚ ስም ነው ማውጣት ያለባቸው ማለት ነው። ስለዚህ ስም አውጡ ስም አውጡለት። ለልጁ ወይ ለልጅቷ ጾታው ሳይታወቅ ገና ልጁ እያልኩ ማውራት ጀመርኩ አይደለ። እኔ ግን ሳስበው ወንድ የሚወለድ ይመስለኛል። ወንድ መሆን አለበት። ወንድ ነው በቃ ወንድ መሆን አለበት። ቁርጥ አባቱን ማለት ነው። እና ወንድ ከሆነ ማን የሚባል ጥሩ ነው ስሙ? እስኪያወጡ ስም ማለት ነው። እኔ በራሴ ያወጣሁት ስም ወይንም ያሰብኩት ስም አለ። ይሄ ስም ግን ማንም ያውጠዋል ብዬ አላስብም። ብራንድ የሆነ ነው። ማንም ያልተጠራበት እኔ በራሴ የፈጠርኩት ስም ነው እና የእናንተን ከሰማው በኋላ ደግሞ የእናንተ ተሽሎ ከተገኘ የእናንተ ይሆናል ማለት ነው። አይመስላችሁም? ማ ሚባል ጥሩ ነው? የአባቱ ስም አብርሃም ከሆነ የልጁ ስም ማን መባል አለበት? ከጊዜው ጋር ካሳለፉት ላይፍ ጋር አመሳስላችሁ ስም አውጡለት። ለማንኛውም ውድና የተከበራችሁ የቻናሌ ቤተሰቦች ስለምታበረታቱኝ፣ ላይክ፣ ሸር፣ ሰብስክራይብ ስለምታደርጉኝ በጣም ነው የማመሰግነው። ክብር በሉልኝ። ወደ በኋላ አካባቢ ቪዲዮ ይዥላችሁ እመጣለሁ። እስከዛው ድረስ መልካም ምሽት ይሆንላችሁ፣ መልካም ቆይታ ይሆንላችሁ። ስለነበረን ቆይታ በጣም አመሰግናለሁ። ስለምታበረታቱኝ ሼር፣ ላይክ፣ ሰብስክራይብ ስለምታደርጉኝ አመሰግናለሁ። ሰላማችሁ ብዝት ይበልልኝ፣ በያላችሁበት ሁሉ መልካምነት ለራስ ነው አደለ በሚለው እናንተም ደግሞ ያው እያበረታታችሁ ነው። ሰብስክራይብ እያጨመረ ነው። ቅን ሰዎች አላቸው። በጣም ቅን ሰዎች ማለት ነው። የምር በነገራችን ላይ የሰብስክራይብ ሆነ ላይክም ሆነ ምንም አይከፈልበትም ቅንነት ብቻ ነው የሚያስፈልገው እና እኔ ደግሞ ብዙ ቅን የሆኑ ልጆችን ያየውበት ያገኘውበት ነው እና ቅን ልጆች፣ የዋህ ልጆች፣ የሰው ደስታ የሚያስደስታቸው ሰዎች ደስ ይበላቸው። የምር እናንተ ቅን ስለሆናቸው ብቻ ነገሮች ሁሉ ይሳካላቸዋል የምር ምክንያቱም በቃ ለሰው ጥሩ ስታስቡ ለእናንተም ጥሩ ይሆንላቸዋል። ለሰው የዋህ ስትሆኑ እናንተም የሚያስብ ሰው ያጋጥማቸዋል ማለት ነው። ምክንያቱም ሰው የዘራውን ሰው ነው የሚያጭደው። ለማንኛውም ስለነበረ ቆይታ በጣም አመሰግናለሁ። ሰላማችሁ ብዙ ትርፍ፣ ይበል በያላችሁበት ቦታ ቪዲዮ ይዤላችሁ መመጣ ይሆናል። ሲለቁ ቪዲዮ ሲለቁ ይዤላችሁ እመጣለሁ። የት ቦታ እንዳሳለፉና እናንተም ደግሞ ይህን ቦታ ማየት የምትፈልጉ ከሆነ እነሱ ያከበሩበትን ወይም እነዚህ ጋር የምታትን ቦታ ማወቅ ከፈለጋችሁ እናንተም ከልጆቻችሁ ወይ ከባሎቻችሁ ከፍቅረኞቻችሁ ጋር እዚህ ቦታ መሄድ የምትፈልጉ ከሆንና ቦታው በጣም ስለሚያምር መሄድ የምትፈልጉ ከሆነ የት እንደሆነ የት እንደሆነ ምናምን ነገር አጣርቼ የምነግራችሁ ይሆናል ማለት ነው። በነገራችን ላይ ሰው ሴት ልጅ በስንት ዓመቷ ትዳር መያዝ አለባት ብላችሁ ታስባላችሁ? ወንድስ ስንት ዓመቱ ሲሆን ለትዳር ማቸር ዶናል ብላችሁ ታስባላችሁ ምክንያቱም አንዳንድ ሰው ስራ ይዞ ስራ ከያዘና ደሞ ወስተኛ ከሆነ በትዳር ቢይዝ በቃ የሚኖር የሚመስለው አለ። አንዳንድ ሰው ደግሞ ገንዘብ ብቻ በቂ አይደለም፣ አንድ ሰው በአስተሳሰብ ምናምን ማደግ አለበት ብሎ ያስባል። እና እናንተ ከየትኛው ወገን ናችሁ? ለምሳሌ በቅርብ የሰማሁትን ታሪክ ልንገራችሁ እና ልጁ ውጭ ሀገር ነው የሚኖረው ማለት ነው አውሮፓ ምናምን አውሮፓ ነው የሚኖረው። እና ያው ወጣትነቱን በትምህርትና ና በስራ በደንብ ያሳለፈ ሰው ነው። ከዛ ያው ትዳር ስለሚያስፈልገው ትዳር ማግባት ይፈልግና ከአንዲስ ልጅ ይተዋወቃል ማለት ነው። ልጅቷ ያለችው ኢትዮጵያ ናት። ከዛ ይተዋወቃሉ፣ ያወራሉ። ማግባት እንደሚፈልግ ሲነግራት እሷም እንደምትፈልግ ነገረችው ማለት ነው። እሷም ስለፈለገች ያው አንዳንድ ሰው በጓደኝነት መቆየት ይፈልጋል። አንዳንድ ሰው ደግሞ ቶሎ ብሎ ወደ ትዳር መግባት ይፈልጋል እና እሺ ተባብለው ለተወሰነ ነገር ለሰርጉ ሚሆን ለሰርጉ ብቻ ሳይሆን የሆነ ቤት ተከራይታ ምናምን፣ የቤት እቃ እንዲታሟላ ለምናምን፣ ብቻ ለብዙ ወጪ ብሎ ብር ይሰጣታል። ብር ሲሰጣት ልጅቷ ደግሞ ያው ውጭ ስለሚኖር ሀብታው ነው ብላም ስለምታስብ እንግዲህ ያን የሰጣትን ብር ምንድን ነው ያደረገችው? የቤት እቃ ምናምን አሟይ ምናምን ብሎ የሰጣትን ብር ሽምግልና ሰው ሲላክ ደገሰችበት ማለት ነው። እና ሽምግልናው ገና ሰዎቹ አለ አደለው፣ ከወንድ ቤተሰብ ወደ ሴት ቤተሰብ ሽምግልና ይሄዳል። በፊት ዝም ብሎ ነበር የሚሄዱት ልጃችን ለልጃችን የሚባሉ እና እሽ ካልተባሉ ራሱ አይቀመጡም ነበር። አሁን አሁን ግን ሽምግልና ራሱ ልክ እንደ ሰርግ መደገስ ተጀምሯል እና እሷ ያንን እንትኑን እንደ ሰርግ ነበር የደገሰችው ማለት ነው። ይሄ ሽማግሌ የሚመጡበትን ቀን እንደ ሰርግ ተደግሶ ጭፈራው ምናምን፣ ሴት ጓደኞቿ እንዳለ መተው ምናምን፣ ለእሱ በጣም ብዙ ብር አጠፋች ማለት ነው። ከዛ ደግሞ ሌላ የሆነ አለ ስሙን ራሱ አልያዝኩትም። ከዛ ቀን በፊት ሰምቼው እራሷ አላቅም። ና ሌላ ፕሮግራም አለ። ልክ እንደዚህ ሴት ልታገባ ስትል የምታዘጋጀው ልክ አሁን ቤቢ ሻወር ብሎ እንደመጣው ማለት ነው። ና ልታገባ ስትል የሆነ ፕሮግራም አለ። ሴት ጓደኞቿ ሚዜዎቿ ተሰብስበው አብሮ የሚያሳልፉት ነገር ነው እና ለእሱም እንደዛ በጣም ብዙ ብር ታጠፋና ና የሰጣትን ብር ለሌላ ነገር ታጠፋለች ማለት ነው። ከዛ እሱ አገር ማን ነው ብሎ ይህን አደረሽ ምናምን ነገር ሲላት ምንም አይነት የቤት እቃ አልገዛችም፣ አልጋ ነው ያዘዘችው። እሱም ደግሞ ቀብድ ነው እንጂ ሙሉ አልተከፈለም ማለት ነው። ከዛ እሱ ግን ያን ሁሉ ብር የሰጣት ለምንድን ነው ቤት ተከራይታ የቤት እቃ ሟልታ ምናምን በቃ ቀጥታ ሄዶ እዛው ተጋብተው ለመኖር ነበረ እና እሷ ግን ያጠፋችው ዝም ብላ ነው ማለት ነው። በቬሎ መረጣ፣ በምናምን በብዙ ነገር ያጠፋችው ከዛ ብር ያስፈልገኛል፣ ሰጠኝ ስትለው የሰጠው ሽስ ይላታል። ከዛ የቤት እቃ እኮ አልገዛውም የሰጠው ሽ ብር ለምንድን ነው ምናምን ነገር ሲላት የሰጣኝንማ ለሽምግልና ድግስ ያደረግኩት፣ ከዛ ደግሞ ከጓደኞች ጋር ጊዜ እንደዚህ ያሳለፍኩበት ምናምን ብላ ትነግረዋለች። እሱን በጣም ተናዶ ይቺ ሰው ገና ሳትገባ እንደዚህ ያደረገች ከገባው በኋላማ ካገባት በኋላማ ብዙ ታክስረኛለች ብሎ ሰርጉን ሰረዘው ማለት ነው። ገብቷቸዋል። እና አንዳንዴ ለትዳር ለአቅመ ሔዋን ስለደረሳችሁ ብቻ ሳይሆን የሆነ የልጅ አዋቂ ካልሆናችሁ በትዳር ውስጥ በጣም አስቸጋሪ ነው ማለት ነው። ገብታቸዋል። ትዳር ምን እንደሆነ ማወቅ አለባችሁ። ጓደኛን እስከምን ድረስ ማቅረብ እንዳለባችሁ ማወቅ አለባችሁ። ቤታችሁን፣ ትዳራችሁን ማኔጅ ያደርጋቸው ራሳችሁን መምራት አቅም ላይ መድረስ አለባችሁ ማለት ነው እንጂ የሆነች ሴት ለትዳር እድሜዋ ስለደረሰች ብቻ አገባች ማለት ስኬታማ ሕይወት ይኖራታል ማለት አይደለም። በተለይ ይሆናል አይደለ? በጣም አርቆ ሀሳቢ መሆን አለባችሁ ማለት ነው። ምን ሌላችሁ ፈልጌ ነው? አንዳንድ ሰው መስፈር ስለሚያስቀምጥ ነው፣ ከዚህ እስከዚህ ለምሳሌ፣ አሁን እድሜው ይህን ያክል እድሜው ያለው ሰው በቃ ሁሉም ነገር እድሜውም ትልቅ ሆኖ ኃላፊነት መሸከም የማይችል ሰው አለ። ገብታቸዋል። ስለዚህ የእድሜው ሳይሆን ወሳኝነቱ ያ ሰው ምን ያክል ዝግጁ ነው ለትዳር፣ ምን አይነት ዝግጁ ነው፣ ልጆች ቢመጡ ያን ቤተሰብ የመምራት ምን አይነት ዝግጁ ነው የሚለውም ነገር መታየት አለበት እንጂ እድሜው ስለደረሰ ወይም የሆነ ነገር ስላለው ብላችሁ ለትዳር መስፈርት በቂ ነው ብላችሁ እንዳታስሩ ነው። ብላችሁ ገብታችኋል አይደለ? አንዳንድ ሰው እድሜው ትንሽ ሆኖ በጣም ብዙ ስላለ በጣም አላማ ያለው በቃ የስኬት ሰው አላማ በቃ በተለይ አላማ የሚባል ኃላፊነት መውሰድ የሚፈልግ ጎበዙ ሰዎች አሉ። አንዳንዶች ደግሞ ትልቅ ናቸው ብላችሁ ስታስቡ ለሁሉ ነገር ኬርለስ የሆኑ ሰዎች አሉ ማለት ነው። ይሄ ሀሳቤን የተረዳችሁኝ ይመስለኛል። በትንሹም ቢሆን ስለነበረን ቆይታ አመሰግናለሁ። ቀጣይ በሌላ ቪዲዮ እስከምንገናኝ ቻው፣ ደህና ሆኑ። ሰላማችሁ በያላችሁበት ቦታ ሁሉ